እንትን የምታውቀው እኛ ድራማውን ነው የምናውቀው። እሱኛው ሚስተር እንግዲህ ማለት አንተ ነው አንተ ነው የምታውቀው ያልኩት እንግዲህ እኛ ሁለት አልጋ ተይዞ ነው ያየ ነው የትኛው ጋር እንደሆነ አናውቅም። ስለዚህ እሱኛው ሚስትር ለሹፌር ሰተነዋል። ኤኒዌይ በምናየው ነገር ግን ጀጅ ጀጅ የምናደርገው እና ነገሮች እንዲስተካከሉ የምንፈልገው ደስ የሚል ነገር አላቸው።

ማሳዘኑ እየሰሰ አይ መጨረሻ ደግሞ አሳዘነኝ። ሄዶ ብቻውን ሲቀመጥ ምናምን ነገር በቃ ሲያዝን፣ ወይኔ እንዴት እንደተነገብ ተቀኝ አሳዘነኝ። አነቃም አዶ ነው ልክ ሲይዛል። እሷም ደግሞ ልቀቀኝ እያለች አፏ ነው እንጂ እጃ እንኳን አልተነቃነቅም። ያን ሰዓት እንኳን ነው ነው ነው፣ ወንድሜ በጣም ቢኒያም ንገረው፣ ንገረው፣ ንገረው ሁለት ቢኒ ተናግርልኝ ሁለት ነገር ነው። ምንም ሳይል ለአንዴና ለመጨረሻ ጊዜ ፈልግሻለሁ ብሏት፣ ወይ በጥፊ ወይ ይሳማ። ከዛ ሁለቱም ካልተሳካ ሳካ ይለያዩ። እኔ አንድ ነገር ልንገር ግን የነገርኩህን ቅድም እንዳትረሳ። ወይ እንዲ የሆነ ፕሮሰስ እያደረገች ወይ ለስራ ነው ወይ ደግሞ ለሆነ ነገር ነው ወይ ደግሞ መለያያቸው ነው። ስለዚህ ይህን ሁለት ነገር ይጠቀሙ። በጣም በጣም እርግጠኛ ነ በጣም በኤፌክት የሆነ ሜዲሲን ነው ምነቅርክ ልክ እሷ አፏ ሲያመጠምጥ ቅጥም አድርጎ ቢስም እኮ ትዘጋዋለች። ልክ ስትመናጠቅ እናት ትቆማለች። ደግሞ መታ ክብር እንደዚህ አይነት ነገር አይወራም፣ አይደለም ነው አይ ነው ግን ማለት ነው። መወዳት ስላለበት ካንቲሊንግ ና ማለት ነው። ይሄን ነገር መናገር ስላለብን ነው ማለት እ ፍቅርን ካልፈቀሱ አጣፍጠሽን ምትጅ መሆን አለበት። አንድ ነገር ላውራክ። አሁን ሚሚ ያለቺ ነገር አንተ እሱን ና ብለህ ማለት ሊመጣ ይችላል። ምክንያቱም አሁን ያለበት ሲቸሽን በጣም የሆነ ስትረስ ስለሆነ የእውነት ከሆነ ብድግ ብሎ ነው የሚመጣው። እሷንና እሱን ግን አንድ ነገር እዚህ ጋር ልናገር የሚፈልገው ነገር እሱ መጀመሪያ ነው የሚመጣው፣ በእርግጠኝነት እሷን መጀመሪያ እንዳታመጣ። ምክንያቱም ሌላ ነገር ይመጣብናል። እሱ ከመጣ በኋላ ግን እሷን ስታመጣ ከእሱ ጋር ተባክረሽ ተብሎ ሌላ ጸብ እንዳይመጣ ደግሞ በምታውቀው ሰው አድርገህ ወይ በሴት እሷን ማስመጣት ነው፣ ይቻላል። ይሄ ነገር የሚቻል ከሆነ ነገ አርግና፣ የማየው ነገር በጣም ደስ አይልም። በቃ እኔም እየተረበሽ ነው። አንተ ነገር ከሆን አለ ብዬ ነው ና ለሶስት ቀን ለአራት ቀን ብለን ትልቀዋል። ከዛ በኋላ እሷን ግን ቪዛው እንዴት ነው የሚሰራው? ነው ትልቁ ነገር። እናንተ ናት ይታሰሩ እንጃ እኔ እናንተ ያላችሁትን ነገር ከማድረግ ወደኋላ አይደለም። ሁሚዲያ ላይ ስለወጣ ነው እንጂ አሁን እንደዚህ አይነት ነገር አሁን ይህን ነገር ማውራት የሚፈልግ ሰው ካለ ላይ አሰ ግሩፕ፣ አሰ ኮሚኒቲ በራሳችን ዙሪያ የሚሆነውን ነገር ና በውስጥ እናውራበት እኔም ፐርሰናል ኮና አድርገኝ እንጂ እኔ እንደዚህ ተሰብስቡ የብዙ ማውራት ገባሽ? አንቺ ብቻ ደግሞ ሁሉም ሰው ገባሽ? ሁሉም ሰው ሰው ሁሉም አትግባ። እንደዛ አይነት ነገሮች በጣም ብዙ ርስክ ይኖረዋል። ነገ ገንዘብ ይበሉ። አሁን እኮ ኖ ኖ፣ እንደ እሱ ብቻ ሳይሆን ማለት ነው። የግዴታ ደግሞ እሱ እሷን ማሳ፣ መጀመሪያ እንቅስቃሴው ከመጀመሩ በፊት የግዴታ ማሳ መጠየቅ አለበት እሷ ነው እሱንም ለብቻ ማማከር አለበት እሷንም ለብቻ ማማከር አለበት እንደዚህ አይነት ነገር እኔ እኔ ብዙ እንትና አለን ፐርሰን የሚጠይቁኝ ነገር ካለ አውሉ ከዛ በተረፈ አይለኝም ግን ቢሆን እና ከተሳካ እኔ ደስ ይለኛል እኔ የምፈልገው እሱ ነው በቃ ምን እኔ እየባሰ ነው የሚሄደው ገብቶሻል ወይ ትልቅ ሰው መግባት አለበት በጣም ትልቅ ሰውን መግባት አለበት በጣም ነው የሚደብረው። ገባሽ? ደግሞ ክፍተትን እየተጠቀመ እኔ አንድ ጥያቄ አለው። እንደነገርኩህ ትልቅ ሰው ለው ግን እንደዚህ ጎሽ፣ ቆንጆ ስታምሩ ሚላችሁም ትወዳላችሁ ወንዶች። ኔ ግርሃን ገባኝ። የድሮ ወንዶች እንዳይወዱ ድሮ ወንዶች ወንድ ሲባሉ ነው ደስ የሚላቸው። የዘንድሮ ቆንጆ የማነ የሆነ አዱ ነው። እኔ እንጃ ወይ ጠፍቶኛል

ናይ ያንተን ኤክስፒሪንስ ማወቅ ስለፈለግኩ ኔኔም በትንሹም ቢሆን ትልያለው እነግርሃለሁ። ደስ ግን አንድ ነገር ማወቅ ፈልጋለሁ። ለምሳሌ ከአስራ ስምንት ዓመት ከሀያ ዓመት በኋላ እኔ ባለሁበት አካባቢ ለምሳሌ ከአስራ ስድስት ዓመት ከአስራ ስድስት ዓመት ፕሮሰሶች ይኖራሉ፣ ጓደኝነቶች ይኖራሉ ምናምን። አይከለከልም እኛ ጋር እና ሃያ አንድ ላይ ሁሉ በጣም ብዙ የሚያገባ ሰው አለ ምናምን፣ ግን ያው የቃቃ ነው። ጎበዞች ናቸው ራሳቸው ከአስራ ስድስት ስለሚጀምሩ ስራ፣ ከዛ በኋላ ቤት ተከራይቶ ነው የሚወጡት፣ ከአስራ ስምንት በኋላ የራሳቸውን ኢትስ ኖት ብርቅ ይሄ ቆሻሻ ነገር ባለጌ ነገር እኛ ሀገር፣ የሚባለው ማለት ነው። ግን አሁን እኛ ሀገር ወደ እኛ ሀገር በእኔ አስተዳደግ ስመጣ በጣም ጥሩ ልጅ በጣም ጨዋ ልጅ ሺህ ሶስት ማለት በቃ ቤተሰብ የሚወዳት ምናምን መናምን በቃ ላይ በዌይ የምናቃት ልጅ ኤች አይነት ልጅ በጣም የምትፈለግ ቤተሰብ፣ በቃ እቺ ልጅ እንዳታመልጥህ የሚባል አይነት ነው። እና ግን አሁን የማያቸው ነገሮች ዩቱብ ላይ አንዳንድ ነገር ነው። ብዙ ላይ የእነሱን ነው በብዛት ማየው። ማየው ነገር በቃ ሂጃ ደግሞ በሶስተኛ ቀን ላሴት ትመጣና በቃ እሷ ስላለች ይቅርታ ይመጣዋል። የሆነ ምንድን ነው ፊሊንግ ይቆማል። ላይ ምንድን ነው የሚባለው በአማርኛ? የሆነ በአማርኛው ስል ደግሞ ሌላ ነገር እንዳያረጉ፣ ፊሊንግ ይቆማል። ግራ ገባ ነው። እንዴት እናውራ ይቆማል። ኢትስ ኖት ፊሊንግ እኮ ማለት የሆነ አታውቀውም እንዴት እንደሚጀምር፣ አታውቀውም እንዴት እንደሚያቆም። ይመስለኛል ሪል አይመስለኝም። ሪል ነው ብለሽ ነው የምታስቢው። የሚቆም ከሆነ በደ የተወሰነ ታይም ላይ ሪል ነው ብለሽ ነው የምታስቢው ልነግርሽ የምፈልገው ይቆማል። የሆነ ሰዓት ላይ ይቆማል። ግን የሚቆመው አንቺ ይቆም ብለሽው ወይ ደግሞ አንቺ ጀምረኝ ብለሽው አይደለም። ፀብ ኖረ፣ ፍቅር ኖረ፣ ምን ኖረ፣ የሆነ ሰዓት ላይ ቁርጥ አድርገሽ ዲሳይስ የሚቆም ነገር አለ። ግን እንዲህ ሰደሌ አይደለም የሚቆመው ነው በቃ አልፈልገውም በቃ አልፈልጋትም ብለሽ የምታቆሚው ነገር አይደለም። ዋጋ ትከፊበታለሽ። አንን ለማቆም ቴራፒ ይኖረዋል። ብዙ ፕሮሰሶች አሉ። ራስሽንም የሆነ ልታጭ የምችበት ነገር ይኖራል። ዲፕረሽን የሚገባው ሰው ቢኮዞ ዛት እና ከዛ በኋላ ነው እንጂ እንዲህ በኖርማል አውርተሽ በቃ ቻው አልፈልግሽም፣ ሁለተኛ እንዳላይሽ፣ ሁለተኛ እንዳላይፍ ኖ። እነዚህ ልጆች እኮ አሁን እንደዛ የሚደራረጉት መቆም ስላልቻለ ነው ፊሊንጋቸው በየቀኑ እየተገናኙ ፈልግሃለው ልብስ ልሰጥ ፈልግሻለው ልብስ ቀበይ ካይንድ ኦፍ ዛት አይቆምም። ወደፊትም አይቆምም። ሌላ ሰውም ቢመጣ አይቆምም። በነገራችን ላይ እኔ ግን ማለት ነው ባይ ዘወይ ግን ይቅርታ አድርጊልኝና ማለት ነው ፈርስት ታይም የነበረው ላይፍ ከህይወቱ ካላወጣ እና ብሎክ ማድረግ የሚችል በጣም ሲምፕል ነገር ነው። የፈርስ የነበረው ጓደኝነት ያኛው ላይፍ ነው ወይስ ፍሬንድ ነው? እሱ ሌላ ታሪክ ነው። ወደዛ ይቅርታ። ምክንያቱም እሱ አንድ ኖ አሁን እሷ የማትፈልገው ሶስተኛ ሰው እንዲኖር አትፈልግም። እውነቷን ነው። እኔም ቢሆን እንደዛ ነው የማደርግ። የምፈልገው ሁለቱ ከተፈላለጉና ሁለቱ መተጣጣት ካልቻሉ ያን እነሱን ሌላ ሰው አይደለም፣ እናትና አባትን አውጥቶ አይደለ ሰው የሚጋቡ። እሱ እሺ፣ እሱ ከሆነ ለምንድን ነው እሱ መረዳት አልቻለው? እኔ የእሱ ነገር በጣም ነኝ ፋስት። ለምንድን ነው እና ለምንድን ነው እሱ ተረዷል ተረድቷል ይሄኛው ሚስቴክ ሀፕን አድርጓል ይሄኛው ሚስቴክ ሀፕን ካረገ በኋላ ግን ፕሮሰስ ገብቶሻል ሌላ ሰው ገባ ብዙ ሰው ገባ የኤስ ዲ መጣ ዲ ደግሞ እሳት መሆን ፈለገ ክብሪት መሆን ፈለገ ከዛ በኋላ ወደ ራሱ መጠቅለል ፈለገ ዋና ስትዋኚ ውሃ ወደ ውስጥ እየከተተች ነው ካይንድ ኦፍ እንደዛ ለማድረግ ሞከረ ገብቶሻል ስለዚህ ያ ፕሮሰስ ደግሞ ሌላ ነገር ይዞ መጣ። እኔ ጋር የሆነ ዶክመንት አለ ብሎ መጣ ያኛው። ከዛ በኋላ እልህ መጣ፣ ምንድን ነው መቅናት መጣ። ስለዚህ እኔ ላስቀናው እሱ አስቀንቶኝ ስለነበር እኔ ላስቀናው ትያለሽ። ሴት ደግሞ ስትሆኝ እነዛ ነው የምትሆኙ። ከዛ በኋላ ልክ አንቺ ማስቀና ስጀምሪ ደግሞ በቃ ወይ አልናደድ ሲልሽ እኮ ወንድ በተለይ በጣም ሆኖ ሴት ልጅ የምትናደደው ነው። የእሷ ቢናደድም ውጦታል። ተናዶ ሞክሮ ሞክሮ ደግሞ ልክ ሲያቆመው እንዴት እስከ መጨረሻ አልሄድም። ሁለተኛ ነገር ደግሞ ወንድ ልጅ እስከ መጨረሻው ካልተጋደለልሽ ለወደፊት ባል ሊሆን አይችልም ብለሽ ነው የምትሆኔ። ለምሳሌ እስከ መጨረሻው ተጋድሎ እኔም እንደ ሰው ጠመንጃ ለምን ይማዘዛል? ናፖሊዮን የሚባል ሰው ነበር፣ ምናልባት ልታውቀው ትችላለን። በጣም ጦረኛ ነበረ። በጦርነቱ በ በሴት ነው ተሸነፈው፣ በሴት ነው ምናምን የሚባል ታሪክ አለ። እሱ ሌላ ነገር ነው። እናመሰግናለን። እስከ መጨረሻ አሁን ይሄንን ምናልባት ልጅቱ በጣም ስማርት ስለሆነች አንድ ስራ እየሰራች ነው። ሁለተኛ ደግሞ ቴስት እያደረገችው ነው። እኔ ያንን ነው ማስበው፣ እና ያ ቴስት ላይ ከወደቀ አምሶሪ ልትልም ትችላለች። ምክንያቱም ወደፊት ላይ በር ተንኳኳ፣ ለምን ትከፍቻለሽ፣ ማን ነው የመጣው ብሎ ካላለ? ናይ ችግር የለም፣ ሂጂና በሩን ክፈችለት። ስትመለሽ በር ከፍትልሽ አለው ካላት፣ ኢትስ ኖት በካይንድ ኦፍ ላይፍ ልታቆሙ ትችላለች። ስለዚህ ያንን ነገር ደግሞ ሰው ጓደኛ፣ ቤተሰብ የሆነ ሰው ሊጠቁም ይገባል። ኖ ወይ እንደዚህ ነው እያደረገች ያለችው ወይ እንዲ ነው መሄድ ያለበት። እስቲ እንደዚህ ሊሆን ይችላል። ሰውን እንደዚህ ነው ሂድ አትዩም ግን፣ እስቲ እንደዚህ መሰለኝ በዚህ ወይ ሞክረው ሞክሪው ቀለም ሞክረው ይባላል። ከዛ በኋላ ነው ግን። ኢምፖርታንት ቲንግ ምንድን ነው መሰለኝ ሪል ላይፍ ነው ነው ሪል ላይፍ ከሆነ ነው ይሄ ነገሮች የሚሆኑ ሪል ላይፍ፣ ትክክለኛ የሆነ ህይወት ካልሆነ አይደለም። ለትክክለኛ ህይወት ግን እስከ መጨረሻው ይከፈላል። ኢቨን በቅርስ እዚህ ጋር እሺ፣ ላቋርጠሽ እዚህ ጋር ይቅዳል። እሺ፣ እስከ መጨረሻው ድረስ እዚህ ጋር የሆነ ታይም ላይ በቃ ይም በቃ ተባባል አይደለ? እስከ መጨረሻው ላይ እንደዚያው ኤስ ዋናው እሳት መጦ አይላኪት ምናምን ምናምን ሲል በመሀል አቋርጦ ነው ያ ሰው መጥፋት ያለበት ወይስ እስከ መጨረሻው ነው መጋደል ያለበት ብለሽ ታስበለሽ? ተጋደለ ሲጋደል ኖ ች ኖ ምክንያቱም ቢ ተናዶ ኢትስ ኖት ዩር ቢዝነስ ሲል ይሄኛው የእኔ ቢዝነስ ካልሆነ የዛኛው ቢዝነስ ይሆናል። ለምንድነው ያንን ኤች ያለችው ለማናደድ ለማስቀናት ወይም ደግሞ በዕልም ያንን ነገር ኖቲስ ማድረግ አለብሽ። ልክ ዌይካፕ ብለሽ ያን ነገር ኖቲስ ስታደርጊ ኦኬ እዛ ጋር እታገላለሁ አያገባህም ከተባልኩኝ፣ ወይም ደግሞ አያገባሽም ስላተናዳ ከሆነች ይህን ነገር ማስተካከል አለብኝ። ገብቶሻል። ቶሎ ገብቶ ያስተናቅል ሰው መሆን ስማርት መሆን አለበት። ካልሆነ ግን ስትሄድ፣ እንግዲያው ሂጅ እና ሶስት ሰፖርት አርጊው ካላት፣ እዛ ደግሞ አሳብደዋለሁ፣ አናድደዋለሁ። ሴት ልጅ ናት፣ ሴት ልጅ ነሽ፣ አድርገን ነው የምናውቀው ነገር ይሆናል። ስለዚህ ላናድብለሽ ትገቢበታለሽ። ከዛ በኋላ ስታሳዩ ማይናደድ፣ ስታሳዩ ማይናደድ ከሆነ እንደገና ደግሞ ልክ ፕሮሰሱን ስጀምረው ከማናደዱ ይልቅ በጣም ባለጌዎች ስለሆኑ እዛኛው ጋር ያሉት ሰዎች በጠበጡት፣ ብዙ ነገርን አበጣስ። ስለዚህ ልክ ያ የተበላሸ ነገር ሲመጣ ገብቶሻል፣ እሷንም ክብሯን ቀነሰ፣ እሷንም መዋረደ፣ ሰዎችም በማያገባቸው በማያውቁት ነገር እኔ እናንቺ አንተዋወቅም ስ እኔ እናንቺ ስለምንከባበር የእኔ ቆንጆ ልልሽ ይችላለሁ። እነዚህ ግን እዚህ ቲክቶክ ላይ ተሰብስበው ሸግዬ ሸጌቱ ሸጋው አይባልም አይባልም። በቃ ስኖት ምክንያቱም ሸጋ ስለሆን ጥሩ ህይወታት ትኖሪም። ሸጊት ካልተሳሰባችሁ፣ አንቺና የምትወጂ ሰው ካልተከባበራችሁ ትዳር አይደለም ጓደኝነትም ምንም አያስፈልግ ዛሬ ለምታቂው የትን ለማታቂው የትን ማን እንደሆነ ለማታቂው ሰው እሱ ጎበዝ ነው፣ እሱ ደግ ነው፣ እሱ ጥሩ ነው፣ እሱ ሰው ያከብራል የነበር ነው። እኔ አሁን እያወራሁ ነኝ ማን እንደሆንኩ አታቂኝም። በጣም ጥሩ ያልሆንኩ ሰው ልሆን ይችላለሁ፣ በጣም እንደዚህ የወረድኩ ሰው። ገብቶሻል? መልሽ ነገር የተወሰነ ነገር ብቻ ነው መናገር የምትችሉ እንጂ ስለ ህይወት መናገር ኢቨን ቤተሰብ ውስጥ ሁሉ ገብተው ነው የሚናገሩት። ይሄ ደግሞ ጥሩ አይደለም። ሁለተኛ ነገር ሜሴጅ ወይም ደግሞ ኮመንት የሚጻፈውን እያነበብሽ የስ ኖ አንቺ ቆንጆ አንቺ ጎበዝ አንቺ እንዲነሽ ምናምን ተብያለሁ እና እኔ ማለት እንዲነኝ ማለት የለብሽም። ማን እንደሆንሽ ታቂዋለሽ፣ ማንነትሽን ታቂዋለሽ፣ ምን አይነት ስነ ምግባር እንዳለሽ ታቂዋለሽ። እሷም ጋር ጉድለት አለ፣ እሱም ጋር ጉድለት አለ። ያንን ነገር ሊሸፋፈኑ ነው እነዚህ ልጆች የተፈላለጉት እንጂ ኢትስ ኖት ኦንሊ ላቭ ከማንም ጋር ልትጓደጅ ትችላለሽ፣ ግን በጣም አካባቢዎች የስተደይ ኮ ማለት ነው። የሆነ ነገር ልታደረግ የቻለች እኮ ማለት ነው። ከዛው ከዛው ከሀገሯ የሆነ ሰው ከዛ የሆነ ነገር ልኮ ተብላ ነው። ገብቶሻል? እሱ ኢቨን እኮ ዛሬ ራሱ ጓደኛው መሰከረ የሆነ ነገር ስሰማ ነው እንደዚህ አድርገውን እሷ በጣም መልካም ናት ልጅ ናት እያለ የዛሬውን እኔ አራቴ አደለም አንዴ ካየ ደግም ያለው የዛሬውን ሶስት ናዩት ለምንጠቀር፣ እኔ ፍቅር ደስ ይለኛል። ፍቅርን በፍቅር መንከባከብ ደስ ይለኛል። አ ጫ ፍቅርን አዳምጪኝ። ይኸውልሽ ትናንትና ጓደኝየውም እያለው እንደዛ አይደለም ጓደኝየው ያለው የምትጽፉት ነገር ጥሩ ቢሆን መልካም ነው። እሷን ጠልታችሁ እሱን ጠልቷችሁ አይደለም ጥሩ ነገር የምታመጡት። ስለዚህ እሱን ነገር ጥሩ አድርጋችሁ ብትጽፉ ጥሩ ነው። አንተ ጥሩ ና አንቺ ጥሩ ነሽ አንተ መጥፎ ና አንቺ መጥፎ ነሽ መባባሉ ጥቅም የለው። ትክክል ነው። ምክንያቱም የማታውቂውን ሰው ዲፕ ሊገብተሽ እንደዛ እያልሽ ሰዎች መስደብ አግባብ አይደለም። አንቺ ባለጌ ነሽ አንቺ እንዲነሽ እኔ ይሄ ሶስት ቀን ያየውት ሜሴጅ ለኮመንት ራሴን ራሱ ቆሜ እንዳያድጎኛል። ሰው እንዴት ነው የሚያስበው? እማያቀውን ሰው ሰው ተነስቶ አሁን ቢንያምጣየ ይቻለኛል ቢኒያም አንተ መጥፎነ አንተ እንደዚህ ያድርገ አንተ ኖ ጭንቅላቷን ቶርች የሚያደርጉት ወይም ደግሞ እሱን ያ አደለም። ትልቁ ነገር ስለተኛሽ ወይ ደግሞ ስላረግሽ ደግሞ ምንም ይመጣል ማለት አይደለም። ፍቅር ያ አደለም። ፍቅር እኮ የሆነ ማግኔት የሆነ ነገር ነው። በቃ የሆነ የምታላቅቂው ነገር አይደለም። መቼ ይገባቸው እዚህ ቲክቶክ ላይ ያለ ሰው ፍቅር አፍቅሮ አያውቁም። ፍቅር ምን እንደሆነ የሚገባቸው ሲላ የሚገባቸው አይመስለኝም። የሚለው አፍቅሮ ራሱ ያሳልፉ አይመስለኝም። እንደ ጊፍት ማለት እኮ በጣም ተራ ነገር ነው። እኔ ይቅርታ ማለት ባልፈልግ አይ ቲንክ መጥቼ ስለ ኤግዛክት ሊለክነሽ ግዛቤ የሆነ ዝም ብሎ የሚታጠቅ ነገር ነው አደለ? ቢኒያም ካልተሳሳትኩ ዝም ብሎ ከሆነ ሰው እኮ የሚሰጥሽ እኮ ጊፍት እኮ የሆነ ወይ በጣም እኮ ታምሪልሽ፣ ችልስጥሽ ይባላል እኮ አይደለም። አብረሽ ሪሌሽን ያለሽ የሆነ ነገር የሆነ እንትን በጣም እኮ በቃ አረ በየሱስ ስም እንዴ! በጣም እኮ ተራ ነገር እኮ ነው። ጓደኛ ሆነሽ ፍቅረኛ ሆነሽ መሰጣጠት ማለት እና ይሄን ስላደረገልሽ አይባልም እንዴ። ሰው ቤት ይሰጣል፣ መኪና። ምንም ማለት አይደለም። ምን ደስ ሲጀመር ምን አገባቸው? ምን አገባቸው? ወዶ ፍቅሩ እስካረገው ድረስ እንዴት በሰው ቤት አይደለም እንዴ አን የቅርት አድርግልኝና ማለት ነው። እነሱ የወጡት አረብ አገር ለስራ ነው ለአላማ ነው አይደለም እና አጋጣሚ ተያዩ። እዚጋ ሰው ታያለሽ። እዚጋ ኮ ፉትቦል አይደለም እያየ ይሻለሱ እዚጋ ኦሬዲ በእነሱ ብቻ አልተጀመረም እኮ። የሰው ልጅ ይገናኛል ይለያያል። በስ ፈርስት ታይም አይደለም ይሄ አደለ ሁሉም ሰው በእነሱ አልተጀመረም። ለምን ገነነ እነሱን በዚህ ደረጃ ለማስጣት ለምን ገነነ? ጭራሽ ዩቲዩብ ማዘጋት አለብን አንዱን ወደ ታስ አንዱ ወደ ላይ ለምን ለምንድን ነው እቺ ቁሲት አሰርታንም በለ ብዙ ነገርም ኮሶ የሚጠበቅ ሰራል እንዴ ለምን ይሄ ነገር ሆነ ይሄንን ይሄንን ዩቲዩብ ብትዘጋ ልጅቱ ሺ ሶ ስማርት ነገ ተነስታ አመት ሳይሞላት ሁለት መቶ ትሞላዋለች በጣም መስራት የምትችል ልጅ ናት በጣም ክሬቲቭ ናት አንዳንዴ ዝም ብለሽ የምታየው ነገር አለ እኔ አላቃቸውም ሁለቱንም እሱ አይሰራም ማለት አይደለም ግን አሁን ባልሹ ላይ ነው አስተያየት መስጠት ፈልገው እንጂ አይሰራም። እከሌ ብዬሽ አይደለም። በጣም በሚገርምሽ ሁኔታ ሺ ኖውስ ሃው ቱ ሜክ ማኒ፣ በቃ ታውቀዋለች። ኢቨን የምታወራው ነገርና አቅት የምታደርገው ነገር ኢቨን ዛሬ የሰራችው ቪዲዮ እና ነገ የሰራችው ቪዲዮ እንዴት፣ ምን ያህል ቪው እንደሚኖራት የምታውቅ ልጅ ናት። የራሱ ሳይኮሎጂካሊ ስታያት ታውቂያታለች። ልጅቱ ሶ ስማርት ብዙ ነገሮችን እዚህ ጋር ይህን አሁን ሰሞኑን የምትናገራቸው ተናዳ የምትናገራቸው ነገር ውስጥ በጣም ማአት ነገር አለ። በጣም ነው ያወቀቻቸው። ሰውን ለማወቅ የሆነ ነገር መስጠት አለብሽ። ለምሳሌ ጊፍት ሰጣት አይደል ያሉት ጊፍት ስሰጪ የሆነ ነገርን ታውቂያለሽ፣ ወይ ፍቅርን፣ ወይ ጥላቻን። ዘሴም ላይክ ዛት ነው እየሰጠች እያወቀቻቸው ያለችው እነማን እንደሆኑ። ምክንያቱም ሁሉም ሰው በጣም እንጅል ነሽ ነበር ያላት። አሁን ደግሞ በጣም መጥፎ ነሽ። ስለዚህ ሰው ማን እንደሆነ ታይዋለሽ። አንቺ ራሱ የሌለባትን ጸባይ አስመጣት ግዛ ከራስሽ ውጭ ሰው ብዙ ሰው